እኔ አንተ አንተ ሰድበኛል ዶማ ብለ ሰድበኛል። ዶማ እኮ እሱ አዲስ አበባ መተ ባለፈው ከሄኖ ጋር አግኝተህ ቪዲዮ ላይ እኔ ዝም ብዬ እንደውም ይቅርታ ጠይቄያለሁ። ግን ደግሞ እኔ ይቅርታ መጠየቃል ነበርኩ። ቀየመ አስቀየመህ? ምን አደረግኩ ተናገር። አሁንም ልታስቀይመኝ ትፈልጋለህ? አሁን ከዚህ በፊት ያስቀየምከኝ አይበቃም? ይቅርታ እንድጠይቀኝ እፈልጋለሁ። ብትችል ደግሞ ብትክሰኝና የሆነ በቃ ላደለ ደብሮኛል በጣም። ሰላም፣ ሰላም። ውድና የተከበራችሁ የእኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ያለሁት ቡታጅራ ነው። የሆነች ማስተካከላት ነገር አለችና ቡታጅራ መጥቻለሁ። እና መጥቼም ያው ጠፍቻለሁ፣ ትንሽ ጊዜ ራቅ ብያለሁ። እየጠፋሁበትም አንደኛ ምክንያቴ ያው እዚህ መጥቼ ነው እዚህ መጥቼ ትንሽ ስራ ቢዚ ስለነበርኩ ነው ቪዲዮም ያልሰራሁት ያልመጣሁትኝም እና ብዙዎቻችሁ ጠፋ ስትሉኝ ነበረ አለውኝ አልጠፋውም ያው ያለመመቸት ጉዳይ ነው እንጂ መጥፋት ፈልጌም አይደለም ቤተሰቦቼ የተናፍቁኝ ያላችሁ ጓደኞቼም እነ ቡቡም እና ሀይሚም እና ሄኒም ያው ከነሱ ጋር እየሰራው አልነበረም ስጠይቁኝም ነበረ ያው እዚህ መጥቼ ነው የሆነ ማስተካከለው ነገር ነበርና እና ዛሬ ቡታጅራ መጥቼ ላገኘው የምችለው አንድ ሰው አለ። እዛ ትንሽ የተቆጣኝ ሀብቴ፣ ዛሬ አላደለ ትንሽ ላስጨንቀው ነው፣ ግራ ላጋባው ነው፣ ፕራንክ ላደርገው ነው። ግን ደግሞ አልችልም ማድረግ ደግሞ አለብኝ። ለምን ብትሉ ትንሽ ተገናኝተን አናውቅም፣ እኔና ሀብቴም እኔ ቤት መጥቶ አያውቅም። የክቡር እንግዳዬ ነው። ዛሬ ጠርቼ ፕራንክ አደርገዋለሁ። ፕራንክ የማደርገውም ባለፈው ትንሽ ተናግሮኛል፣ ሰድቦኛልም ለእኔ ብሎ ነው ተናግር ያለው። ከዚህ በፊትም በጣም የማከብረው የምወደው ወንድሜ ነው፣ እሱን ታውቃላችሁ። እና በቃ ብዙ ነገር ይመክረኛል፣ በጣም ብዙ ነገር ይለኛል። ማድረግ ያለብኝን ነገር ቀድሞ ነው የሚነግረኝ፣ እንደዚህ ብታደርግ ብሎ ያወያየኛል። በብሩክና በሀይሚ ጉዳይ ብዙ ጊዜ የሆነ ችግር ሲፈጠር ከሱ ጋር ነው ብዙ ነገር የማደርገውና ይነግረኛል። አንዳንድ ነገር እንደዚህ ያድርግ እንደዚህ እንደዚህ ቢሆን ምናምን እያለ ብዙ ነገር የሚነግረኝ ወንድሜ ነው። የእነሱን መስማማት ስለሚፈልግ ያው መምጣት በማይችልበት ሰዓት ማድረግ ያለበትን ነገር በኔ በኩል ነው ማድረግ የሚችለውና ይነግረኛል፣ ያወራኛል ምናምን እና በጣም እወደዋለሁ፣ በጣም አከብረዋለሁ። የኛን መለወጥ፣ የኛን ስኬት፣ የኛን መስማማት የሚፈልግ ሰው ነው። እሱን ታውቃላችሁ። ባለፈውም እንደዛ ሲሆን ሲሰድበን ምናምን ለእኛ ብሎ ነው፣ ለእኛ በማሰብ ይሆናል አይደለ? እኛም ጥሩ ላይ አልነበርንም። የሆነ የማይሆን መንገድ ውስጥ ገብተን ነበረ፣ የሆነ ጭቅጭቅ ውስጥ ነው እና ሄኖክ፣ የማይሆን የማይገባ መንገድ ውስጥ ገብተን ነበረ፣ የሚደብር ሙድ እያራመድን ነበረ። እና ግን ያው ዛሬ የመጣሁት ለተንኮል ነው። እስቲ ትንሽ ከሀብቴ ጋር ደግሞ ምን አይነት ተንኮል ውስጥ ልገባ እንደምችል ታያላችሁ። ምን ልለው እንደሆነ ለቤተሰብ ለእናንተ ቀድሜ መናገር አለብኝ፣ ያው ሌላ ነገር እንዳይመስላችሁ። ባለፈው አግኝቶ አውርቶን ነበረ። አዲስ አበባ መጥቶ ያው ዶማ ናችሁ ብሎናል። እኛም ዶማ ነን አምነናል ተቀብለናል። እና ምን ልለው ነው ዛሬ፣ የዛን ቀን እኔ ዝም ያልኩት እንደዛ ስትለኝ ዝም ያልኩትኝ ሄኖክ ስላለ ነው እንጂ እኔ ዶማ አይደለሁም ልለው ነው። በቃ እንደው ማስቀይ መሄኛል እኔ መሰደብ የለብኝም። ለምንድን ነው የሰደብከኝ ብዬ ከሱ ጋር ሰጣ ገባ ውስጥ ገባለ። አብቴና አደዳል ይመታኝም ይችላል ችየው ነው ካሜራ እንዲያስኩ በካሜራ ፊት በቤተሰብ ፊት ተናገር ነው ምለው። ምንም አላጠፋውም ምንም ያጠፋውት ነገር የለም። ለምንድነው ዶማ ያልከኝ ለምንድነው ብዬ ችክልበታለሁ። መጨረሻ ላይ ግን ቤተሰብ እናንተም ትነግሩልኛላችሁ። ያው ፕራንክ እንደሆነ አልተናገርኩም። እሱ አያውቅም። እናንተ ነው የምታውቁት። ለእናንተ ነው የተናገርኩት። ያው መጨረሻ ላይ ልታስማሙ የምትችሉት ምናልባት ከተናደደም እናንተ ናችሁ እና ያው በሌላ ነገር አይደለም። ትንሽ ያው ተንኮል ያስፈልጋል የሆነ አንዳንዴ ቤት ላይ የኔ ቤት ላይ የመጀመሪያ ሰው ነው። ለመጀመሪያ ጊዜ ሲመጣ ደግሞ ዝም ብዬ ብዬ ከምቀበለው ብራንክ አድርጌ ዘና አድርጌ ብቀበለው አሪፍ ነው። እንደዛም ነው አሪፍ ሊሆን የሚችለውና እዚህ እስካለው ድረስ ካብቴ ጋር አሪፍ አሪፍ ቪዲዮችን እንሰራለን ደሳስ የሚሉ ቪዲዮችን ወደ እናንተ ለማቅረብ እኔ ዝግጁ ነኝ። ዛሬ ደግሞ የጠራሁትም አንደኛ ለዛ ነው። ነገም ከነገ ወዲያም አብረን እንመጣለን እና ሀሪፍ ሀሪፍ ቪዲዮ እንሰራለን። ከተናደደ ቤተሰብ ኮሜንት ላይ እንድትነግሩልኝ እፈልጋለሁ። ፕራንክ እንደሆነ የሆነ ተናዶ ሊሄድ ይችላል፣ ሊመታኝም ይችላል፣ ሊያስቀየመኝ ይችላል። ግን ደግሞ እኔ አላቅ እኔም ወስኜ ነው የመጣሁት። የፈለገውን ያድርግ። መጨረሻ ላይ ግን ፕራንክ እንደሆነ እነግረዋለሁ፣ አረጋግጣለሁ። ብቻ ሲመጣ ያለውን ነገር እኔም እንደዚህ ስቄ አይደለም ኮስተር ትር ብዬ ነው የምጠብቀው ታያላችሁ ያው ከዚህ በፊትም ፕራንክስ ሳደርግ ታውቃላችሁና ያው ችክል ልችላለሁ ትንሽ ልቀየር ይችላለሁ ሀብቴ ላይ የማይሆን ነገር በቃ ከኔ የማይጠበቅ ነገር ልልም ልችላለሁ እና አስታስረዱልኝ አላችሁ በእናንተ ሙሉ ኮንፊደንስ ስላለኝ ነው እንደዚህ አይነትም ነገር ልዳፈር የቻልኩትና ብቻ ሀብቴን ጠርቸዋለሁ ሲመጣ ይሄን ነገር በመሃል ሌላም ነገር አእምሮዬ ከፈጠረ ሌላም ነገር ልለው ይችላለሁና፣ ይመጣል። ሲመጣ አብረን እናያለን። የሱንም ምን እንደሚል የሱንም ምላሽ እስኪመጣ ትንሽ ሰው ገፋ እንጠብቃለሁ።

ቤተሰብ ሰላም በል፣ እንዴት ናችሁ? አማን ናችሁ ወይ? ያለን እኛ እግዚአብሔር ይመስገን። ሳትናገር አንተ ምንድን ነው? አስደነባብረን ነው። አሁን ትንሽ ነው የቀረው፣ እየጨራረስን ነው። እና ዛሬ ያው በቤተሰብ ፊት ትንሽ የደበረኝ ነገር አለና እሱን ነገር ልነግርህ ነው የፈለኩት። ማለት በኔ ነው የደበረ ወይስ ብዙ ነገር አስደብረህኛል። እና ለቤተሰብም መናገር ነበረብኝ፣ ለቤተሰብም ተናግሬያለሁ። እና ይቅርታ እንድጠይቀኝ ፈልጋለሁ። ብትችል ደሞ ብትክሰኝና የሆነ በቃ አለ፣ ደብሮኛል በጣም። ለምን ነው አሁን ይቅርታም ጠይቀ ለይቅርታ ችግር የለውም። አሁንም ዝም ብዬ ሳትነግረኝ ይቅርታ ፍጼ እንደዛ አልፈልግም። አውቀኸው ተረድተኸው አምነህበት ቢሆን ይሻላል። እንደዚህማ ይቅርታ ልትለኝ ትችላለህ፣ ግን ደግሞ ምን ብዬ ልንገርህ። ብቻ ስናገረው ራሱ ሊደብረኝ ይችላል። በጣም ደብሮኛል። አሁንም ግን ደግሞ መሆን ነበረበት ያው መናገር አለብኝ። ቂም ከሚይዝ ስማ፣ ቂም ከምትይዝማ መናገር አለብህ ግን አንዳንድ ነገሮች ደግሞ ፕራይቬሲ የሆኑ ነገሮች ደግሞ ምንም፣ አሁን እኔ ምንም አላጠፋብኝም ሀብቴ። አሁን እኔ ላይ ምን አትፍቼ ይባላል? እኔ አሁን እየፈራው ነው ታውቃለህ፣ ግን ደግሞ መናገር አለብኝ። እኔ ላይ ብዙ ነገር ጥፋት አጥፍተሃል። ምን እስኪ አንዱን ጥፋት በድለኸኛል ሀብቴ? አልበደልከኝም። አሁን እኔ ሳልናገር ለቤተሰብ አንተ ያደረግከኝን ነገር ብትናገር አሪፍ ምንም አላደረከኝም ምን አድርጌያለሁ እኔ አትቀልድ ያደረከኝን ነገር ብትናገር አሪፍ ነው እኔ አሁን ከምናገረው ከኔ አፍ ከሚወጣ ከሰው ነው ሰምተንም ወይስ እኔ ነኝ የተደረኩት እኮ ለምን ከሰው ሰማለሁ አንተ ነህ ያደረከኝ አድራጊው አንተ ነህ ተደራጊው ነኝ እኔ ምን አደረግኩ አሁን እኮ አሁን እኔ ከመናገር በማላውቀው ነገር ምንድን ነው ያደረኩት ተናገር አይ ካንተ ቢወጣ አሪፍ ነው ያደረከኝን ነገር አንተው ራስህ ብትናገረው አሪፍ ነው እንዴ ምንድነው በጠዋት መተህ እንዲህ እንትን ምትለኝ? አይ ሐብቴ አሁን ለመዋሸት ለመደባበቅ ለመደባበቅ ባትሞክር አሪፍ ነው። በቃ በድለኛል። የበደልከኝን ነገር እኔ ከመናገሬ በፊት አንተ ብትናገረው አሪፍ ነው። ታውቀዋለህ። ደግሞ ልብ እያወቀ ህሊና እያወቀ ነው ያደረከው። እኔ በደልኩት እኔ ነው እኔ በጣም ፍጹም ነኝ። እንግዲህ ምንም አድርጌው አላውቅም ራሱ አረ ይሄ አይ፣ ውሸት ነው። አሁን ለምን በድለህኛል፣ አጥፍተህብኛል ብትናገረው ምንም ከአንተ የሚቀነስም ነገር የለም። አንተ ንገረኝና ከዛ በኋላ አንተ አታውቅም፣ አንተ አታውቅም። ያደረከኝ ነገር ምንም ምንም ያደረከኝ ነገር የለም። እርግጠኛ ነህ? መቶ ፐርሰንት፣ መቶ አንድ ፐርሰንት ያደረከ ያርገኝ ምትለኝ ከሆነ ደግሞ እዚሁ ንገረኝ። አስረድቼ እኔ ጥፋተኛ ኩንኩኝ ቅርታ ጠይቄ ሄዳለሁ። ካልሆነ ግን በኩርኩም አደንቁሬ የሰዓቴንም አስከፍዬ ነው ሄደው። አሁን እኔ እንደዛ አይደለም። አድርገሃል ያደረከው ነው። ምን ነው ያደረኩት? ምን ነው ያደረኩት? ለምን ሕሊና እያወቅ ያደረከውን ነገር አንተ ነህ የምታውቀው። እኔ እንኳን አላውቀውም። ከተደረገብህ በኋላ እኮ ነው ያወቁ ከሰው ሰምተህ ነው። ኖ እኔ ላይ ነው ያደረከው አንተ። አንተ ላይ ካደረጉኝ አንተ አንነግረኝም እንዴ አንተ? ራሴ የረሳውን ነገር እኔ ላስታውሰ አንተ? ያደረግኩ የረሳው ምን እየሆናችሁ ነው ግን እናንተ ልጆች? እኔ ማረምን በጣም በቃ እያሳቃችሁኝም ነው ባንደባበቅ አሪፍ ነው። እኔ አሁን ያደረከኝን ነገር ለቤተሰብ ተናገር ያለው እኮ ለእነሱና በደልከኝን ያጠፋብኝን ነገር በሙሉ ተናገር ያለ መታ ይነግሩኛል ይሻል እዚህ ችግር አሁን መ ይነግሩኛል ነው። አሁን እኔ ምንም እኮ መናገር የማይጠበቅብኝም፣ ለአንተ መናገር አይጠበቅብኝም ነው ከእንትን ድረስ በጣም ነው አስቀየምም አስቀየምም ምን አደረግኩ? ተናገርን። አሁንም ልታስቀየመኝ ትፈልጋለህ? አብቴ፣ አሁን ከዚህ በፊት ያስቀየምከኝ አይበቃም? ያጠፋብኝ የበደልከኝ አይበቃም? ምንድን ድጋሚ አሁንም ሌላ ነገር እሺ፣ አስቀየም ያለው በራስ ተአይኔን እንድትናገር ለቤተሰብ እንድትናገር ነው ፈልጋው። አሁን አስቀየም ያለው ነው አንተ አይ፣ በጣም በቃ ደብሮኛል ከማስቀይ ይቅርታ ባላቆም እንኳን ይቅርታ ታስቀየም ምን ነው የምትፈልገው? ይቅርታ እንድትለኝ እሺ? ተናገራ። ታዲያ ምንድን ነው የምትለኝ? እሺ አሁን አንተ ረስተህዋል ነው ምንም ያደረኩ ነገር የለም። እንዴት ረሳለሁ? እኔ ምን አድርጌ ነው የማረሳው? ያደረኩት ነገር ቢሆን እኮ ልረሳው እችላለሁ እኮ። አድርገህ አድርገህ እንዴት ተረሳለ? ቅርብ ጊዜ ነው አሁን። ብዙም ጊዜ አለ ሄዶ ቢሆን ጊዜው ርቆ ቢሆን የቆየ ቢሆን እሺ፣ ግን ደግሞ ቅርብ ጊዜ ነው። ምንድን ነው ምንም ምንም ያደረኩ ነገር ትዝ ይያለኛል። እኔ ይኸውልህ አሁን እውነቱን ሰነ ከሄኖ ጋር አስታረኳቸው በቃ አይኔ አሁን በቃ ልንገርህ። አንተ ረስተ በኋላ ልንገረ። እሺ አዲስ አበባ መተ ባለፈው ከሄኖጋ አግኝተህን ቪዲዮ ላይ እኔ ዝም ብዬ እንደውም ይቅርታ ጠይቄያለሁ፣ ግን ደግሞ እኔ ይቅርታ መጠየቅ አልነበረብኝም እና አሁን ቅር ብሎ ነው እሱ ነው በቃ እናዶኛል። እኔ አንተ ይቀርታ ሰለጠየከኝ አንተ መጠየቅ አልነበረብኝም በቃ እና ምን ምንድነው እሺ ይቅርታ ማስጠይቀህ አንተ ነህ ያጠፋህብኝ በቃ ምን አድርጌ ሰድበኛል ዶማ ብለ ሰድበኛል እሱ አሁንም ዶማ ነው እኮ ልድገምልህ ዶማ ነህ እኔ አሁን እሱ ደግሞ ግንብራስ ነው ዶማ ነው ግንብራስ ነው ብዙ ነገር ነው እኮ ግን አሁን እሱ ነው አንተን አስቀይሞ እኔ ወንድም አይደለሁ እንዴ ሀብቴ በቃ እኔ ደብሮኛል። ባለፈው እራሱ ሄኖክ ስላለ እንጂ እኔ እኔ እኮ ይኸውልህ እንደ ወንድሜ እንደ ታናሽ ወንድሜ ሰለማዬ ነው። ብሩክ አሁን የፈለገ ነገር ብለው እንዳንተ እንደዚህ ቂም ይዞ አይመጣም። እኔ ባዳ ካረከኝ ደብሮኛል። በቃ የምትቀየም ከሆነ ተቀየም፣ ግን ግምብራስ ነው አሁንም ዶማነ ግምብራስ ነው። እኔ ደብሮኛል እኮ ነው አሁን እኔ እንደዛ ስላልከኝ በቃ ተሰምቶኛል። ይቅርታል ለምን ነው እሺ ምን ይሻላል? እኔ አሁን ይቅርታ ይቅርታ መጠየቅ እኮ ነው እንፈልገው ለቤተሰብም ተናገር። ያለው አሁን እኔ ለምን ለምን እንዲደብረኝ ታደርጋለህ ሀብቴ? በእውነት በጣም ፍጽም ማላቀ ሰው እንክብኝ ዛሬ አሁን ይሄ ስድብ አናዶና አንተ እኔ በጣም ተሰምቶኛል። በቃ ኧረ እባክህ አዎ ከዛ ስለበልብስ እሺ አሁን ይቅርታ ጠይቀኝ። ማ በቤተሰብ ፊት ለምንድን ነው ይቅርታ? የምሬ ነው፣ እኔ ደብሮኛል። በቃ ተሰምቶኛል፣ ስለተሰማኝ ነው። እኔ እንድትነዳ ነው፣ በጣም ነው። እኔ ና ነው ኦኬ፣ ፕራንክ ላድርግ ብዬ ነው እንጂ እኔ ለቤተሰብም ተናገር ያለው እንዴ እጅ መሰናዘር፣ አረ ማሬ ነው እንዴት እንዳላበኝ። በጣም ተበሳጨ። ኦኬ ነው ግን ማሪያም ፕራንክ ላድርግ ብዬ ነው እንጂ እኔ። አንተ የፈለግከው ነገር ማለት ትችላለህ። እኔ ማርያምን እየፈራው የዩቲዩብ ውስጥ ለገባ ነበር ሁላ አረ ያስፈልጋል ግን፣ እኔ ማላቀ ሰው እንኳን ተስማ ሙልቼ አይ እንዴት በዚህ ላይ ነገር እንዴት ሊናገረኝ ይችላል እያልኩኝ ነበር። እኔማ እኔ ከዚህ በፊትም ቪዲዮ የሆነ ቪዲዮ ሰርቻለሁ ለብቻዬ አመስግኛለሁ። ግን ደግሞ ዛሬ ዝም ብዬ ፕራንክ ላደርገው ሀብቴን እስቲ ምን ይላል እንደምትመታኝ ደግሞ እርግጠኛ ነበርኩኝ። እንደውም አሁን ትንሽ ነው የመታኝ። በቃ የሆነ ትለጠልጠኛ ለብዬ ነበር እየጠበቅኩኝ ነበር። ግን አንቺ ትንሽ አልነበረኝም ግን እኔ የእውነትህን መስሎኝ በጣም ልበሳጭብ ነበር። አረ እንዴት አንቺ የፈለግሽው ነገር እኮ ማለት ትቻለሽ፣ አ እኮ እያልኩሽ እን አሁንስ ዶማ አደለሽ? ዶማ ነኝ እኔ ያምኛለሁ። እና ነግሬያቸዋለሁ ለቤተሰብ ያው ብዙ ነገር ያው፣ እንደምደውለህም ስለነሱ የሆነ ነገር አድርግ። እኔ ነኝ የማልሰማው እኔ ነኝ ዶማ፣ አድርግ የምባለውን ነገር ማላደርገው እኔ ነኝ። ግን ያው ዛሬ ተሳክቶልኛል፣ ተመትቻለሁ። ይሆነልህ አልመጣሁም። እኔ ፕራንክ መሆኑን ባቅ ደግሞ አሪፍ ነበረ፣ አሪፍ ነበረ ልነበር ከዛ ፕራንክ ነው ልትለኝ። እና ቤተሰብ እንግዲህ ምንም በማላውቀው እኔ እኮ ከመሬት ተነስቶ ይህንን ነገር አውራ የምትሉት ነገር ያስቀኛል በጣም ሳላቅ፣ ነገሩን ሳጣቅ ይህን ነገር አውራ ከባድ ነው። ትንሽ ይከብዳል። ብቻ ግን እኔ ተሳክቶልኛል። ቴንኪው ቤተሰቦች በጣም ነው የምንወዳቸው፣ በጣም እናመሰግናለን። አመሰግናለን ቻው በሉ ቤተሰቦች፣ ቻው ቻው፣ እንወዳቸዋለን እንወዳቸዋለን።